ካሁን በኋላ በመሀላችን ምንም ነገር እንዲፈጠር አልፈልግም። እኔ በጣም ነው መወድሽ። ይህን ቀን ደግሞ በጉጉት ስጠብቀው ነበር። ታዲያ አትፍሪ፣ እኔ መቼም ብሆን ካጠገብሽ አለይ እኔ በጣም ነው መወድሽ። እባክሽ ሚስቴ እንድትሆኝ ይፈልጋሉ። እኔ ቆንጆ፣ ዛሬ በጣም ደስ ይለኛል። እባክሽ ሲጋ እሺ ከጎንሽ እንደሆነ ስለፈቀድሽ በጣም አመሰግናለሁ። በጣም ደስ ብሎኛል። እኔም ደስተኛ እንድትሆን ነው። ሰዎችን ጨፈንሽ ነው ማሳይሽ፣ ምንድነው በጣም ነው የሚያምረው። ሁሌም ደስተኛ እንድትሆኝ ነው የሚፈልገው። አመሰግናለሁ። ምንም አይደለም፣ ሚስት ነሽ። እሺ፣ በጣም ነው የማፈቅርሽ። እንደዚህ እያልክ ልቤን አትስቃለሁ። ከኔ ጋር መሆን ካልፈለግ፣ የምታፍርብኝ ከሆነ በቃ ሂድ። በአጉል ተስፋ ልቤ ናት አትምሎ። ይህን ያህል እንዲሰማሽ አድርግ ያሉ ማለት ነው አይደል? ከዚህም በላይ ልቤን ሰብረዋል። ይኸውልሽ የኔ ቆንጆ፣ አንቺ እንዳትናገር ስላልሽኛ እንጂ ለታለም መናገር እችላለሁ። ለሁሉም ሰው ፍቅራችንን ማሳወቅ እችላለሁ። እርግጠኛ ነህ? አዎ፣ አይደል? ከሌሉ ጋር አውርቼ ነበር። እሷ ነች ማሚና ዳዲ አይቀበሉም ስትል ትንሽ ለዛ ነው እንጂ ሌላ ነገር በጣም ይቅርታ አጠገቤ ስትሆኝ የማደርጋቸውን ነገሮች አላውቃቸውም በቃ ስሜታዊ ስለመሆን ነው ደህና ነሽ ሊንግ ደህና ነኝ አትጨነቅም አንተ ግን ደህና ነህ እኔ ደህና ነኝ ግን በጣም ናፍቀሽኛል የሚበላ ነገር ትፈልጋለ ልስራል እሺ የአንቺ ምግብ መብላት እንዴት እንደሚያስደስተኝ ታውቂያለሽ አይደል አብረን እንሄዳለን ስለ ተረዳሽኝ ደግሞ በጣም አመሰግናለሽ ሰላም ውድና የተከበራችሁ ተመልካቾቻችን፣ እንዴት ናችሁልን? እግዚአብሔር ይመስገን። እንዴት ናችሁ ቤተሰቦች? ከኔ ጋር እግዚአብሔር ይመስገን። ሁሉ ነገር ሰላም ነው። ከእናንተ ጋር ሰላምታዬ ይድረሳችሁ። እንዴት ናችሁልኝ? እግዚአብሔር ይመስገን። ላይፍ በማድረግ ቪዲዮውን ጀምሮ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ስለምታበረታቱ ስለምሰጡኝ ሀሳብ አስተያየት ምስጋና ከፍ ያለ ነው። እንግዲህ ዛሬም እንዴት ተለመደው በአዲስ ቪዲዮ ብቅ ብለናል። እንግዲህ እስከ መጨረሻው በማየት ሀሳባችሁን በኮሜንት ላይ አስቀምጡልን ማለት ነው ወዶች ይሄ እንግዲህ ዛሬ አዴይና ዴር ትንሽ የሚያስፈራ ሁኔታ ላይ ነው ያሉት። ባለፈው እንግዲህ ታገቢኛለሽ ወይ ብሎ ዴቭ ከጠየቀ በኋላ ሁላችንም ተመልካቾች እንግዲህ በጣም ደስ ብሎን እንግዲህ ዴቭ አዴይ የዴቭን ፍቅር ስለተቀበለችው ሁላችንም በጣም ደስተኞች ሆነን አሪፍ ጊዜ አሳልፈን ነበረ። ግን አሁን ላይ እየሆነ ያለው ነገር ትንሽ ያስጠላል፣ ይደብራል። እንግዲህ እኛም ብቻ ሳይሆን አዴይም በጣም ተደብራለች። ሌሎቹም በዙሪያዋ ለሊም እና ጓደኞቿ ትንሽ ተደብረዋል ማለት ነው። ያ ምንድነው ምክንያቱ? እንግዲህ ዴቭ አደይን ለቤተሰቦቹ ለማስተዋወቅ በጣም ተሽ ማለት ደብሮታል። ያኔ የደበረው ደግሞ ምንድነው? አደይ ሰራተኛ ነችና የነ ፍቅር ሰራተኛ ዴቭ አፍቅሮ ወይም ሚስት ሊያገባ ነው የሚባለውን ወሬ አልፈለገውም ማለት ነው። ስለዚህ ስምሽን እሱን ስምሽን እንድትቀይር ይፈልጋለሁ ምናምን እያላት ነው እንግዲህ። እሷም የሌለኝ ማንነት ጌታም ጥር ሰጠኝ ነው በእኔ ታፍራለህ ማለት ነው ወይ? መጀመሪያ ታዲያ የፍቅር ጥያቄ ስታቀርብልኝ፣ እኔን ስትወድ ስታፈቅር እሱ ነገር አልታየህም ነበር ወይ? ምን ማለት ነው? ምን አስበህ ነው በዛ በዝህም ብለህ ልቤን ከወሰድክ በኋላ አሁን እንደዚህ ለካ ሽቅብ ቁልቁል ማለቱ ምንድን ነው? ይህን ያክል እናትህ ለመናገር ያፈርክብኝ ለምንድን ነው ብላ እንግዲህ አደይ በጣም ስሜታዊ ሆነ ተናግረው ነበረ። ዴቭም እንደሱ እኮ አይደለም እነሱ እንዲንቁሽ ማለት ሰራተኛና ብለው ዝቅ አድርገው እንዲመለከቱሽ አልፈልግም። በቃ የሆነ ሞራንሽን ለአንቺ ሞራን ስል ነው ይሄን ያደረኩት ብሏል ማለት ነው። እሱንም ደግሞ በመጡበት ነገር በትክክለኛው ማንነቴ ራሴን ሁኜ መቅረብን ነው እንጂ የምፈልገው። ይሄ እኮ ነገ ጧትም ሲታወቅ ምንም እንትን የለውም፣ ግልጽ ሆነ ማንነትን ይዘ መቅረብ ግዴታ ነው እያለችው ነበረ። እንግዲህ ዴቭም ግዴታው አውቃለሁኝ፣ ግን በጣም ይቅርታ አንችን ሁሌም እወድሻለሁኝ፣ አንች እኮ ሚስት ያድርጌች ልኖር የሚፈልገው እያላት ነው። ያው ዴቭ እንደምታውቁት የሚፈልገው አንድ ላይ ቤት ተከራይቶ እንድቀመጡ ራሱ ይፈልጋል። ግን እሷ ኖ ነው ያለችው። አደይ በጣም ጎበጅ ልጅ ነችና ኖ እንደዛ መሆን አይችልም። የሚሆነው ምንድን ነው ቤተሰብ ቤተሰቦችን ተናግረ በእኔ ቤተሰቦችን ተጠይቀው ከዛ በኋላ አግብተህ ነው እንጂ እኔ እናንተ ሳንገባ ቀለበት ስላስር ክልኝ ብቻ እኔ እናንተ ባልና ሚስት እንሆናለን ማለት አይደለም። ስለዚህ ይህን ነገር አስብበት ብለዋለኝ ማለት ነው። እሱም እንግዲህ እሺ በቃ በጣም ይቅርታ ይህንን ስላደረኩኝ፣ በጣም ይቅርታ በቃ ላደረኩት ነገር ይቅርታ አድርግልኝ፣ ለወደፊቱም ደግሞ አስተካክላለሁኝ ብሏታል። በዛም ላይ ደግሞ ጠጥቶ ሰክሮም ስለነበረ በዛ በሰከረም ሰዓት እንግዲህ እቤቷ ድም ብሎ አልጋ ቤት ነው ያደረው። እና የዛን ሰዓት አትሂጂ እያላት ነበረ። እሷ ደግሞ እንዴት ያንንም ነገር ማድረግህ ልክ አይደለም ሲቀጥል፣ እኔ ደጋግሜ ነገር ያለው እያለችው ነበረ። እንግዲህ እሱም እሺ ብሏታል ማለት ነው። ያው ይቅርታ አድርግልኝ ድጋሚ ይሄን ነገር አልደግም ምናም ብሏታል። ያው የነገረቻት ቶርታ ስለነበረ እሱም ጠርጥሮ ስለነበረ እንግዲህ ይዶርታል ምን ምን አገባሽ? ምን ይመለከትሻል? ምን ብለሽ ነው አዴ እንደዚህ እምትይው ብሏታል። ሩታ ደግሞ እንዴ ለምን አንተ በዚህ ልክ ስትጨነቅ አንተ እያየሁ እንዴ ዝም እላለሁኝ? ስለዚህ እሷን ልቧ ከምትሰብራት በኋላ ላይ አሁንም አንተም ደዚህ ከምትጨነቅ ለምን የራስን የሆነ ቢጤህን አትፈልግም? እሷ ሰራተኛ እንጂ ሚስት አትሆንህም እያለችው ነበረ። ከዛሬ ቀጥለሽ እንዳታስቢው በኔና በሷ መሀል እገባለሁን ካልሽ የመጨረሻ እና የመጨረሻ ማስጠንቀቂያ ነው ብሏታል። ሩታም እንግዲህ ምን ማለት ነው፣ ለእሷ ነው ወይ እንደዚህ ያለችው ነበር። አይ እኔ በስንት በስንት ውጣ ውረድ እንዳገኘኋት አደይን ስለማታውቂ ነው፣ አንቺ ስለማይገባሽ ነው። ስለዚህ በማይመለከትሽ በማያገባሽ ውስጥ ደግሞ ገብተሽ አንድም ነገር እንድትናገሪ አልፈቅድልሽም ብሏታል ማለት ነው። እንግዲህ ሩታም እየተነጫነጨች ነው። ሩታ እንደሆነች ነገሯን ለመሰካት አታቆምም እና በጣም እንትን ያለች ነው ማለት ነው ያለችው። እንግዲህ አደይም እንግዲህ አሁን ላይ በቃ ይቅርታ ስላላት ይቅርታውን ተቀብላ ስለተረዳሽኝ አመሰግናለሁ ብሏታል። ከዛ ምግብ ሰርታለት ምግብ በልተው እንግዲህ ወደነ ፍቅር ቤት ሂደዋል ማለት ነው። ፍቅር ቤት እንግዲህ ሄዱት አዴ የሮማንን ለማየት ነው እንጂ ለሌላ አይደለም። እንግዲህ እዛ ስታያት ፍቅርም በጣም ነው የተናደደችው። ጭራሽ ምናለች አንቺም ከሷ ተምረሽ መርዘሽ እንዳትገሊን እያለቻት ነበር ሮማንን ፍቅር ማለት ነው። እንደዛም ስትል እናትየዋ ሰምታት እንዴት እን ስታያለሽ ብላት ነበረ። ግን የሆነ በቃ ተናግራ ሄደችው። ሌላ ቲና ናት። ቲና እንግዲህ ታንዴም ሁለቴ እዚህ ቤት እንዳትመጭ ተብላ ማስጠንቀቂያ ቢነገራትም እስካሁን እየተመላለሰ ትገኛለች። እንግዲህ ዴቭም ከዛሬ ቀጥለሽ አጠገቢ ምድርሽ ከሆነ በተለይ ደግሞ የኔን ህይወት ለመጥበጥ እምትሞክሪ ከሆነ እንግዲህ የመጨረሻ እና የመጨረሻ ልክሽን እወቂ ብሎ ማሳሰቢያ ሰጥቷታል። እሷ እንኳ ቀልብ የላትም በእርግጠኝነት። ምንም ብትለው ራሱ የምታደርገው አይመስልም ማለት ነው። ሌላ ባቡሬ የባቡሬ እናት በጣም በሚገርም ሁኔታ ለውጥ ላይ ነች ማለት ነው። እንግዲህ እያለች ነው ደጋግማ ስሙን እየጠራችሁ ነው። ከዛም ሙሄድ ቀጥታ ቅምጥላባት ጋ እቤት ዳ። እንግዲህ ከቅምጥላባት ጋር በጣም ብዙ ነገሮችን አውርተዋል። የሚገርማችሁ ባቡሬ የማያውቀው ብዙ ሚስጥር አለ። እንግዲህ እናትየዋ እንግዲህ የባቡሬ አድርጎ የሚያስበው ማለት በቃ የሆነ አባቱ ሳይሆን የሆነ አባቱ ሌላ እንደሆነ ነው የሚያውቀው። ግን እናትየዋ እንደምትለው አባቱ ነው በቃ ማለት የወለደችው ከሱ ነው። ግን ከኔ አይደለም የወለድሽው ከሌላ ወንድ ነው ያመጣሹ ስላለኝ በሱ የተነሳ ከቤት ወጥቼ ልጅን ለማሳደግ ራሴን እንትን አድርጌ ይኖርኩኝ እና ልጁ ግን የሱ ነው። ያ ማለት ቅምጥልና ባቡሬ እህትና ወንድም ናቸው ማለት ነው ጋይስ እና በቃ በጣም የሚያሳዝን ታሪክ ነው ያለው። እንግዲህ ያው ለሊ ለመረዳት የሄደችበት ርቀት በጣም አሪፍ ልግ ነውና ለሊ እንግዲህ ለለሊ የተወሰነ መልኩ እያወራቻት ነው፣ ግን የሆነ ሰዓት ላይ ደግሞ ወደ ራሷ ስትል ደግሞ በጣም ትናደዳለች፣ እናትየዋ ማለት ነው። እና በጣም ነው የሚገርማ አንዳንዴ ህይወት ከባድ ነችና፣ ግን አሁን ደግሞ በጣም ለውጥ ላይ ነው ያለችው። ከዚህ የበለጠ ደግሞ በጣም እንደሚሻላትና ራሷን ወደ ራሷ ተመልሳ ልጇንም ልጄ ብላ እንደምታቅፈው ያለፈውን ነገርም ረስተው ወደ ራሷ ተመልሳ እንግዲህ ልጇን አውቀው የራሷን የሆነ ነገር ህይወት እንድትኖር ተስፋ አለን ማለት ነው። እንግዲህ የባቡሬ አባት ደግሞ ማለት ያው እንጀራ አባቱ እንደሆነ ነው የሚያውቀው። እሱ ግን አባቱ ነው ግን እንዴት እችን የመሰለች ልጅ ይዘው እስከ ዛሬ አላስተዋውቀኝም እያልከው ነበር ለሊን እንግዲህ ለሊ። አረ ምንም እኮ አባባ እንደዛ ምንም አይነት ነገር የለምን፣ ናስት ነው እንዲምናን ምናምን ስትለው፣ እኛም በፊት እንደዛ አድርጎን ነበር እያላት ነበር ማለት ነው። ሌላው ዳይመንድና ሀኪንኮ ያው እንግዲህ ገጠር እንዲገቡ ታውቃላችሁ እንግዲህ ዳይመንድና አበበ ይህ እንግዲህ ድርሻቸውን እየጠየቁ ነው ሌላ ኬንጎና ቅምጥል አሪፍ ጊዜ እያሳለፉ ነው በገጠር ከአዴ እናት ጋ ምናምን በቃ የገጠር አየሩ ሁሉ ነገሩ በጣም ነው የሚያምረውና በጣም በዛ አሪፍ ጊዜ እያሳለፉ ነው የሚገኘው እንግዲህ እንደዚያም እንዲህም ንብረታቸውን አግኝተው በቅርብ እንደሚመለሱ ተስፋ እናደርጋለን ቅምጥልና ኬንጎም እንደዚሁ አሪፍ ፍቅራቸውን ተስፋ እናደርጋለን በቀጣይ ክፍል እንገናኝ ደህና ቆዩ